እግዚአብሔር ይመስገን እኔ ሰላም ነኝ። በሀገር ውስጥም በውጭም ያላችሁት ወንድሞች እንዴት ናችሁ? አለን። እግዚአብሔር ይመስገን ያው እንግዲህ ባለፈው ሄዳለሁ ባለው መሰረት አየሁ። እህቴንም ወንድሜንም ዛሬ ላይ ጠርቼ ያው እንድንመካከር ጠርቻቸዋለሁኝ እና ይሄ እንኳን ደህና መጣሽልኝ እንግዲህ እንኳን ደህና ቆየሽኝ። በአሁኑ እንኳን በዱላ ነው የምታስባርልኝ። ያው ነው እሱም ስለሆነ ይደወለልኝ ከብኝ ነው። ያው ከመጀመሪያውም ይሄ ጉዳይ ያለሽበት እንግዲህ ውድ ቤተሰብ እያለኝ ትንሽ ማለት ያው መቼም እየሰው ልጅ በእድሜ መበላለጥ ሳይሆን አንዳንዴ በአእምሮ መበላለጥ አለና እስኪ ያለውን ነገር ሄደን አብረን እናስተካክል ማለት ባለው ነገር ዙሪያ እንግዲህ ባለፈው ምን ማለት መሬቱንም ለመሸጥ ብቻዬን ምንም ስልጣኑ የለኝም። ነገር ግን ምናልባት ይሄን ብር የሚያወጣለት ከሆነ ታይቶ ከዛም በኋላ እሱ ባለበት ይሄ ይሄን አክል እንዲህ እንዲህ ነው ተብሎ እንድነገረው ነበር እቅዴ ነበረ። ስለዚህ እሱም ያው እንደዛ ተናዶ ያሉ ነገር ተፈጥሯል። አሁን ደግሞ እሱ ደውሎልኝ ለአንድና ለመጨረሻ ጊዜ ነገሩን እንየው እና መሄድ አለብኝ ብሎ ካለ እንደ ሽማግሌ እንደ ትልልቅ ሰው ቁጭ ብለን እናውራ ብሎ ነበር የጠራኝና እንግዲህ ያው አክብሬው እሱንም አንቺንም መጥቻለሁኝ ማለት ነው። እንግዲህ ስንመጣ ደግሞ ቤት የለም፣ ያው እዚሁ አካባቢ ነው። ያችን ነው አክብሮኝ እንደጠራኝ እስኪ፣ አንተ ባንተ ያምራልና ደውለህ ብትጠራው መልካም እያስባለኝ፣ እዚህ የለም አይደል? እሺ፣ ችግር የለም። እኛ እኮ ይዘሽ የምጠብቅ ነበር። የት እንደሚሄድም አይነግረኝም። መሬት እንደው እናንተ እኮ አስቸጋሪ ሰዎች ናችሁ። እንደው ገንዘብ አይጠቅማችሁ ማለት ነው። እንደቆይለው አሁንም በመሬት ዙሪያ ትጨቃጨቃላችሁ። ገሆናቸ ወዳ ስላለብን ነው እንጂ ምን ዝግና ከዛም በኋላ ምን የሚያወራችሁት ነገር የለም። ምንም ነገር የለም። ምንም ነገር ማድረግ አልችልም። ሱ አሉ። እንዴት ዋልክ ፍቃዱ አሉ። ይመስገን። እንዴት ነህ? ሩቅ ቦታ ነህ? እንደ ቤት መጥቼ ነበር። እስቲ በቅርብ ካለ እስኪ የት ነው ያለው? ቤት መጥቼ ነበር። ናስኪ እናውራ። ናስኪ ና ፈልጌ ነበር ቤት። አዎ በሰላም ነው። ናስኪ እንጫወት ብዬ ነው። ቤት ና፣ በቤት መጥቼ ነው እንጫወት ብዬ ነው። ናቶለ ፈጠን አድርገው ስለሚቸኩል ሰዓት ዶብና አይቅርብ ነው፣ ደግነቱ ይመጣል። እኔ ምን መሰለህ ወንድሜ፣ እንግዲህ እጄ ላይ የቀረች ነገር ነበረ፣ እሱን የምንሸጣለን ብዬ ነበረ፣ ይሄ መሬት ይሸጣል ብዬ ነበረ። እንግዲህ እሱ አይሸጥም ብሎ እምቢ አለኝ። ስለዚህ ያው ያለችን የእርሻ መሬትን ቢሆን ሽጠን ሄዳ ብንከፍል ብዬ ላለሁ። እኔ የምለው ቆይ እሱ ለምንድን ነው መሄድ የፈለገው? እኮ ዚህ ጉዳይ ታዲያ ተመካክራችሁ እዚህ ሌላ ሌላም ስራ እየሰራችሁ ዕዳው ይከፈላል። አሁንም አሁን ምን መሰለህ በየጊዜው እየመጡ እንትን የሚለው አሉ። ጊዜና ገደቡ አሁን ክፍያ የሚያልቅበት ጊዜ ላይ ደርሰናል። እኔ ከገባሁ ነው ይህን ሁሉ ጉድም ማቀ መቼ ለት እራሱ እኔ ቤት ውስጥ አልዋልኩ፣ መጥቶ እዚህ ሲያንኳኩ ነው የዋሉት። አሁን እየተደበቅኳቸው ነው የሚሄደ ያለሁት፣ የሚገርም ነው። አንዳንዴ ቤተሰብ ይጠይቃል፣ ቤተሰብ ይጠይቃል። አንዳንዴ ያው ስራ በየፊናው ሩጫ ነው፣ ረፍት የለም። አንዳንዴ ለበዓልም እየጠበኩህ ነበረ፣ ጠፋህ። ሰፈራችንም ስለተራራቀ አስቸጋሪ ሆኖ ባለንበት ደህና ነው እንጂ በስልክ ታይ ተጠያይቀናል። ብቻ እኛም ዘንድሮ ነው በዓልን ያከበር ነው። ከኛ ጋር ማክበር ነበረ። ታዲያ እንግዲህ ወይ ሞቅ ደመቅ አድርጋችሁ አልጠራችሁም። ሞቅ አድርገን ነበረ ምንድን ነው? ፍቄ ቆይ ወይንሸት የምታወራው ነገር እንደው እንደዚህ እንደዚህ ልሄድ ብሎ አስቸግሮ ምናምን ትላለች። ቦታ ይሸጥ ሲባል ደግሞ ያው ያለው ነገር ቦታ ስለምንድን ነው የምትሸጡት? መሄድ ስለምንድን ነው የፈለግከው? አሁን እንኳ ሰላም ትንሽ ጊዜ እንደው እረፍት አይኖራችሁም? እንደ ወይ ተስሽኔ ወድጃ አለም ያው ማንም ሰው መቼም ስደት የሚፈልግ የለም፣ ታውቃለህ። መቼም መሰደድ የሚፈልግ የለም። ግዴታ ስለሆነብኝ ነው ወንድሜ፣ አትፍረድብኝ። አንተም እንደሱ ሆነ ለመፍረዱ ቀላል ሊሆን ይችላል፣ ግን በእኔ ቦታ ሆነ የምታስቡ ደግሞ ከባድ ነው። ገባህ? ምክንያቱም አሁን መጀመሪያ ላይ አሪፍ ነበር አየሩ በዛን ሰዓት። አሁን የበለመንኳ ሰዓት መሬቱ ቢሸጥ ኑሮ ምርጥ ነበረ። በዛን ሰዓት የተወሰነ ነገር ቢያስጨምረኝ ነው። ገባህ? በዛን ሰዓት ገበያ ነበረ። አሁን ደግሞ በሞተ ዋጋ ብሸጥ ጸጸት ነው የሚሆንብኝ። አንደኛ የእሷ ማስታወሻ ነው፣ ሁለተኛ ደግሞ መሬቱ በማይረባ ነገር መሸጥ መሸጥ የለበትም። ገባ አይደለ? ስለዚህ አለኛ አማራጭ መሄድ ነው። በቃ መሄድ እና መሄድ ብቻ ገባህ? ስለዚህ እንደውም ልደውልልን ነበር እኔ ቀድሜ የሚጠጣ እ አሁን እንደው ስለ ያው ሄዶ መስራቱ እንዳለ ሆኖ እንደው እሷም አሁን ታቃለ። ድሮም በሰው ሀገር ነው የቆየችው። አሁን ደግሞ እንደው ትንሽ ፍ በማለታችሁ ልጅ በማፍሯ ልጅ ወልዳ በመሳሟ ጊዜ ደግሞ ጥላሃ ስትሄድ እንደው ነገሮች አይዛቡም ወይ እንደው እርሜስ አይሄድም ወይ? ያኮ ነው አሁን ቤተሰብን የሚያነጋግረው ሰው ከኖረ መቼም ፍሬ ማፍራት አለበት። አይኑም ባይን የሚያየው ሰው ሊሲተካ ነው ገብተዋል። እግዚአብሔር ነገሮች ይሄዳሉ እኮ። አሁን አንተም እንደ ቀላል ነገር አንድ አመት ሁለት አመት ትላለ። ያው እሱን ነው እኮ ። አዋቂው ፈጣሪ ነው። የሰው ልጅ የዳሰበው ነገር አይሆንም እና በዚያ መሀል እንደው በፊትም እንደዚህ በግል ትከርም። አሁን ደግሞ ፈጣሪ ይመስገን ቤታችሁ የሚያምር ቤት አልቋል። በቃ እንደው ምንም ውጣ ውረድ ቢኖረውም ቤታችሁ አልቋል። በሰላም እዚሁ ቁጭ ብላችሁ ልጅ ወልዳችሁ ያለው ወደ ቀስ ቢጠና ተሸክሞ ነው እኮ ያለ ማለቁን አትይው ይሄ ወደ እኮ ተሸክሞ ነው ያለ ባ አንተ ቤቱ ማለቁን አትይ እኔ ነኝ የማውቀው ስንት እዳ እንዳለበት ስለዚህ ያለኝ አማራጭ ምንድነው ለአንተ እኔ እንደውም ደውዬልህ አደራ ልልህ ነበር አደራ እንግዲህ አንተ ያው ቅርብ እና እንደውም ደውዬ እኮ ያው ቀኑም እየተዳረሰ ስለሆነ ልደውል ነበረ ልነግርህ ነበረና፣ ያው ሰሞኑን ያው እያየሁ ነው። አዩጋም የሰራ ነው። ቪዲዮ አይተሃል። በጭቅጭቅ ነው የተለያየ ነው ከእሷ ጋር። ስለዚህ ያለኝ ማለት መሄድ ነው። በቃ ነው ወስኛለሁ። አይሱ፣ እንደምን ታያለሽ ይሄን ጉዳይ? አይ አሁን እኮ አዩም ብቻ አይደለችም፣ ራሴም የወሰንኩት ውሳኔ አለኝ። እሱ ይሄድ፣ እኔ አግብቼ መኖር ነው የምፈልገው። ልጅ ሞላ ምንድን ነው የምታገቢው? እኔ እናንተን ያስቸገርኩበት አንተ ፊት ለዚህ ነው የመጣው። እድሜም እየሄደ ነው። እድሜ ምን

እናንተ በፍቅር ብትኖሩ ምን ችግር አለበትአንተም መሄዱን አቁምና፣ ቆረጥ አርጋችሁ ይበቃል። ለእናንተ ቤት እኮ ትልቅ ነው። ሰው ሺህ ዓመት አይኖርም። ሰፊ እኮ ነው ቦታው። ሰዎቹን አሁን በሽማግሌ ቀስ አድርገን ይዛቸው እና የተወሰነ ብር እኛ ፈልገን እንሰጣችኋለን። ከዛ አመሻሸ ነገ ሌላ ቀን ነው። ነገ እኮ በብዙ ሚሊዮን እኮ አይማይገኝ ቆርጠን፣ በትንሽ ብር ሽጬ በኋላ አይ ቢከፍልልኝ እሺ፣ መንግስት ምን ነው ይሸጥ

መቼ አዳመጠኝ? ነው ሌላ ያሰብከው እንዳለኝ። እኔ አዳምጠኝ። አንተም አሁን እኮ የእህቴ ባል እኮ ወንድሜ ነው፣ አታውቅም። ይህ መንግስት ቦታ ቢሆን የተወሰነ እንከፍላለን ተጋግዘን ፈልገን ሌላውን ከነገ ወዲያ። ዛሬ ታወራለኝ ነገ፣ አንተ አባባል ነው አንተ ማለት እኮ እኔ ማለት ነኝ። ቢገባ ለምን ወደ ወደ ክፉ ታስባለህ? እኔ የሰው እጅ ማየት አልፈልግም። በቃ የሰው እጅ ብር እያለኝ እኮ ከሞላት በኋላ ሁለት ዓመት ካልተመቸኝ አንድ ዳይሬክት ስካም ከምከፍል ድረስ አረብ ሀገር ደሞ እንደዛ ነው እናም ደውስ ታይታችሁ መሄድ ትፈልጋላችሁ እስካሁን እስቲ ዝም ብዬ ያለኝ ነኝ እኔም ምልክ አሁን በዛ በዚህ ሰሞን ብዙ እህቶቻችን አንተን እያስቀምጡልኝ ነበረ መልዕክት ማለት ነው ዱባይ ላይ በዚህን ሰዓት ስራ የለም ቀን ስራ ብሎ የሚሄዱት መኪና ሹፌር ብሎ የሚሄዱት ለኔ ብቻ ነው የማይኖሩ ለኔ እንደ አንድ መልዕክት የተነገረኝ ነው እየነገርኩህ ያለሁት ተቀበል አትቀበል እሱ የራስ ጉዳይ ነው አመሰግናለሁ አትሰደድ በዩ እባክሽን፣ ብዙ ሰው እየተቸገረ ነው። መልሶ ሄዳው ሌላ ነው እየተባለ ነው። ስለዚህ ይሄን ነገርስ እንዴት አሰብሽ? እኔ ራሴ ማለት ነው ከዚህ በሰላም በደለላ ምን ምን ብሎ ከዚህ ይወስዳቸዋል ወይ ሞቶ ይመጣሉ ወይ ብር ተለምኖ ነው ተመልሶ እዚህ ምን

ከዛ ዝቀጥል እኮ እዛ ስትሄድ ገና መኖሪያ ፍቃድ ታወጣለህ፣ ስንት ነገር። አይደለም እኮ አንተ የምትሠራው፣ እየሰሩ ነው። ምን እየሰሩ ነው? እንደ ቆይ

ሰላም ከሰጠሽኝ ሰላም ስጭኝ፣ መስቀልን በሰላም አብረን እንዋል፣ በዓልን በሰላም እናሳልፍ። በቃ አሁን አንቺ ለእኔ ሰላም የምትሰጭኝ ከሆነ ከበዓል በኋላ ነው የተባልኩት። በዓልን እንዳይከፋሽ ብዬሽ ነው እንጂ ከዚህ ወደዛ ነበረ። እንደውም ከበዓል ወደዚህ ነበር ትነ እዳ ቢከፈል ደስ ይለኛል። ሰርቶ ለምን መሬቱንም እንግዲህ እንዳለ አይችልም። መሬቱ ስለማይችል ነው

ምን አይነት አጋጣሚ ነው ብላለሽ። ሁለታችሁ አውሩ የምትወስኑት ውሳኔ ወስኖ፣ በቃ እኔ እናንተን የሚመለከት ጉዳይ ተሞከር፣ አደራ የምሰጣችሁ እኔ እንደው ሌላ ህይወቴን ትቼ እዚህ የቸገራትን ነገር ጠባቂ ነው አይደለም። ቢያንስ በገንዘብ ብቻ አይደለም ሰው መረዳዳት ያለብህ በስልክም ቢሆን እንደዚህ፣ በቃ ከጎንዋ አንድ አንተ ጥላትህ እየሄድክ እኛማ፣ ታዲያ እንግዲህ እንዴት እንደው አሁን ካለች ትቆጠራለች ሴትዮዋ። እንደው ቢያንስ እንኳን ቤቷ ስትሞት እንኳን የሚወርስ ልጅ ካልፈጠረች፣ ቆይ ጭንቅላት አይሰራም። እንዲነኩ ግራው ግባ ያንተ ነገር ቆይ እ እሷአ የሚያስቸግረኝ አሁን ውጭ አገር ሁሉ ይከፈላል በቃ

የፈለገ ነገር ቢሆን አሳቡን አይቀይርም። ስለዚህ ይህ ሂድና ይስራ። ሰው መካሪያቶ ውሃ የሚበላው ስንት ሰው አለ? ግን ብታስብ የተሻለ ነው። መካሪያቶ ውሃ የሚበላው ስንት ሰው አለ? ገንዘብ ይዞ አላውቅበት ያለ አስብ። እንደዚህ ተደቦ የተሰራው ቤት ይህ ቤት አሁንም ነበር እንደ አላማ ምን

የአባቱን በሬ ሽጦ ምን ብሎ ለወጣለ ብሎ እኮ ሬሳው ነው የሚመጣው። እናውቃለን። እሱ የድሌን አላጣም፣ በቃ የድሌን አላጣም። ለምን አትይኝም አንቺ እንደ እኔ እኮ እኔ አንተንም ጠልቼ እኮ አይደለም፣ አብረን እንድንኖር ነው። ቅርጽሽ እንዳይጠፋ ብዬ ነው። ሚ ይጥፋ? በቃ ለምንድን ነው የሚጠፋ? የለፋሽበት እሺ፣ በቃ ለማንኛውም በረዳርጉትና አመት እስከዛ የሚፈጠሩ አይታወቅም። ፈጣሪ ያውቃል። ፈጣሪ ያውቃል። ገና እኮ አራት ቀን፣ አምስት ቀን